የሰንደቅ ዓላማ ትርጉም ከምልክትነት ከፍ ያለ ነው። ዜጎች ከሰንደቅ ዓላማው ፊት በቆሙ ቁጥር ልዩ ስሜት ውስጥ የሚገቡበት በሀገርና በሕዝብ ፊት እንደቆሙ የሚቆጥሩበት አንዳች ታላቅ ኃይል ያለው ነው። እንዶ ለምሳሌ ብናነሳ ለሀገራችን ነጻነት የተፋለሙ የጦር ጀግኖቻችን ሰንደቅ ዓላማውን ሲያውለበልቡ ስሜቱ እጅግ ሌላ ነው። በሌላ በኩል ደግሞ ሀገራችንን የወከሉ አትሌቶች ባለማደባባይ ሰንደቅ ዓላማችንን ከፍ ሲያደርጉ ሀገር ህዝብ ከፍ ያለ ያህል ነውና ስሜቱ ብርቱ ነው። የሰንደቅ ዓላማ ከፍ ማለት የህዝብና የሀገር ክብር፣ ነፃነትና ሉዓላዊነት ከፍ አለ ማለት ነው። እንዲሁም ሰንደቅ ዓላማ የሀገርና የህዝብ ያለፈ ታሪክ፣ ወቅታዊ ገጽታና የወደፊት ዓላማ ነጸብራቅም ነው ነው የሚባለው ለሀገርና ለህዝብ የጠለቀ ፍቅር፣ ክብርና ቁርጠኝነት ያለው ዜጋ የተግባር ልዕልና የሚገለጠውም ሰንደቅ ዓላማውን በሰቀለበት ማማ ከፍታ ነው። በተቃራኒው የሰንደቅ ዓላማ መውረድ ወይም መረገጥ የሀገርና የህዝብ ሽንፈት ወይም ውርደት ምልክት ተደርጎ ይወሰዳል። ሰንደቅ ዓላማ የአንድ ሀገርና ህዝብ ፖለቲካዊና ማህበራዊ ምልክት መገለጫ ነው። ሰንደቅ ዓላማ የህዝቦች ባህል እምነትና መገለጫ እንዲሆን ተደርጎ የሚቀረጽ ነው። የዓለም አቀፍ ተቋማት፣ የኤምባሲና ቆንስላ ጽፈት ቤቶች፣ የሀገሮች ውክልና የሚገለጸው በዚሁ በሰንደቅ ዓላማ ነው። ከሁሉ በላይ ሰንደቅ ዓላማ መነሻችን ላይ እንዳልነው ከምልክትነት ያለፈ ከፍ ያለ ስሜት አለው፣ ልዩ ቦታ አለው። ወታደሮች አትሌቶችና በተለያየ መስክ ሀገራቸውን የወከሉ ሙያተኞች ሰንደቅ ዓላማን ከፍ አድርገው ሲያውለበልቡ ስሜቱ ይለያል። ከዚህ ጋር ተያይዞ እንግዲህ ኢትዮጵያን ወክሎ በተለያዩ መድረኮች የሚቆመው የኢትዮጵያ ሰርከስ ብሔራዊ ማህበር ፕሬዝዳንት አቶ ተክሉ አሻግርን እንግዳ አድርገናል እንግዳችን ጋር ቆይታ ነው የምናደርገው። አቶ ተክሉ እንኳን እንደናመጣ። እኔም እንኳን እንደናጠበቃችሁኝ፣ ስለ ጋበዛችሁኝ በጣም አድርጌ አመሰግናለሁ። ሁሌም እንግዲህ በተለያዩ ሙያ ላይ ያሉ ሰዎች ሀገርን ወክለው ሲወጡ ውጤትም ይዘው ሲመጡ ባንዲራችን ከፍ ሲል ኩራት ነው፣ ክብር ነው እና በዚህ አጋጣሚ አድናቆታችንን ክብራችንን ለእናንተ ልንገልጽ እንወዳለን። እኔም በጣም አድርጌ አመሰግናለሁ። በዚህ ደረጃ እናንተም ተረድታችሁ ጥበቡን በተለይ ዓለም አቀፍ ላይ ያለውን ትልቅ አስተዋጽኦና ተጽዕኖ እንደ ሰንደቅ ዓላማ ያለንን ይዘ ነው የምንሄደውን ሰንደቅ ዓላማ ተረርታችሁ ስለጋበዛችሁ እጅግ አድርጌ አመሰግናለሁ። ምን ስሜት አለው ግን አሁን ሀገርን የሚያክል ነገር ተሸክሞ ሀገርን ወክሎ ሌላ አለም ላይ መሄድ? እንዲህ እንደሚወራው ቀላል ቀላል አይደለም። በጣም ነርቨስ የሚያደረግሽ፣ መጀመሪያ የምትጓጉው፣ ሲቀጥል በጣም ነርቨስ የሚያረግ፣ በጣም ነርቨስ የሚያደረግሽ ከዛን ደግሞ ቦታው ላይ ደግሞ ምን ልበልሽ የተለየ ስሜት ያለው ብዙ ስሜቶችን በአንድ የምታስተናገጅበት ሞመንት ነው የሚፈጠረው። በተለይ ከፍ የሚያደርግ የሚመጥን ሀገርሽን የሚመጥን ውጤት ስታምጪ ደግሞ ያ የተለየ ነው የሚፈጥረው። ኩራቱም አለ አብሮ። እሱ የተለየ ነገር ነው እንዲቀላል ነገር አይደለም። ሁለተኛ ነገር ይሄ ሰንደቅ ዓላማ የሆነ ብቻ ፓወር አለው ይመስለኛል። የሆነ የሚነዝረን ነገር አለው፣ ለኢትዮጵያውያን ማለት ነው ስታዩ ገና የሚነዝርሽ ነገር አለና ለእኛ እንደ ሰርከስ ባለሙያዎች ሰንደቅ ዓላማ ዝም ብለን ሰንደቅ ዓላማ የምንለው ነገር ብቻ አይደለም። የኩራታችን መገለጫ፣ ህልማችን። አንድ አርቲስት እኔ እዚህ ዓለም አቀፍ መድረክ ላይ እንትን ብዬ ሰንደቅ ዓላማ ይሄን ይዤ ኢትዮጵያ ይዤ ከፊት ወጥቼ አሸንፌ ወይም ደግሞ በጥሩ ብቃት ፐርፎማንሴን አሳይቼ ባንዲራ ይዤ አውለብልቤ ነው እንትን የሚለው የሚለው ለእያንዳንዱ ኢትዮጵያ ውስጥ ላለ የሰርከስ አርቲስት ትልቁ ግብ ነው። ከትርጉም አንጻር ትልቅ ትርጉም ነው ያለው። እንዳልኩሽ ስራን ስትሰሪ እንትኖች አሉሽ ማለት ታርጌት ወይም ግብ የምታረጋቸው ነገሮች የሚቆጠሩ የማይቆጠሩ ነገሮች አሉ። ለእኔ የምቆጥረው አንዳንዴ ከምቆጥረው የማስቀድመው ለምሳሌ ስራ ስንሰራ ሊከፈ ተከፍሎን ምናምን ነው ያ እንዳለ ሆኖ ለእኔ ከዛም በላይ ይሆንብኛል። ሀገሬን የመወከል ሰንደቅ ዓላማን ይዞ እንትን ማለት ሰንደቅ ዓላማን በቦታዋ በሚመጥናት የእኛን ሰንደቅ ዓላማ በሚመጥነው ቦታ ላይ የማውለብለብ ነገር ለእኔ ከሚቆጠረው የሚበልጥብኝ ጉዳይ ነው። ለዛ ነው እኔ ብዙ ቦታዎች ላይ ማለት ጓደኞቼ ያውቃለሁ ብዙ ቦታዎች ላይ መጀመሪያ የማስቀድበውና መጀመሪያ ና መጀመሪያ የማረገው ነገር ነው። ሀገሬን የመወከል ሀገሬን ሰንደቅ ዓላማ የማውለብለብ እና በኢትዮጵያዊነት የመኩራት፣ በጣም ኩሩ ኢትዮጵያዊ ነኝ። ማለት በቃ ኩሩ ኢትዮጵያዊ ነኝ ስልሽ መገለጫዎች አሉት። በስራዬ ሰንደቅ ዓላማዬን ይዤ የምኮራ፣ ዜግነቴን ይዤ የምኮራ፣ ኢትዮጵያዊነቴን ይዤ የምኮራ ሰው ነኝ። ያም የመጣው ከአስተዳደጌ ጀምሮ በቻልኩት አቅም ሀገሬን እንዳቅ ያደረገኝ ሲቀጥል ደግሞ የኢትዮጵያ ሰርከስ ጅማሮ ራሱ ኢትዮጵያዊ ቀለም እና ኢትዮጵያዊነትን በደንብ አድርገን እንድንገደሰብ አድርጎ ጥበቡ ራሱ የዛ ስሪት ውጤት ነው ብዬ አስባለሁኝ። እንደምታውቂው አምባሳደር ነን። የኢትዮጵያ ኪነ ጥበብ አምባሳደር ነን ብል ማጋነን አይሆንም። ለምን በዚህ ሰዓት ላይ በመላው ዓለም ሰንደቅ ዓላማን ይዘው ቆመዋል። መርከብ ላይ ሁሉ ሳይቀር ማለት ነው። ምንም በቃ በመቶ ፐርሰንት ምነግርሽ አሜሪካ ነገር ላይ ብትጂ ሾው ላይ የኢትዮጵያ ባንዲራ እየተወለበለበ ነው ሁሉም ልጅ ከልብሱ ጎን ሰንደቅ አላማውን ይዞ ነው የሚሄደው የሄደበት ቦታ ላይ ሰንደቅ አላማውን ያውለበልባል እንደውም አሁን አሁን ካየሽ የትም ቦታ የኛ አርቲስቶች ያሉበት ላይ ካምፓኒዎቹ ወይም ፌስቲቫሎቹ ወይም ደግሞ ምንሰራባቸው ተቋማቶች ሰንደቅ አላማውን ሁሉ አዘጋጅተው እስከሚጠብቁን ደረጃ ድረስ ኢትዮጵያዊ ካለ ሰንደቅ አላማውን እንደምንፈልግ ስለሚያውቁ እሱን ሁሉ አዘጋጅተው የሚጠብቁበት ሁኔታ አለ። ና ሰው ለእኛ ሰንደቅ ዓላማ በዛ ልክ ነው ምላሹ። ምን ይመስላል አሁን የካምፓኒውን ስትነግረኝ እየገረመኝ ነበር። በቃ ታውቋል ማለት ነው እንዲህ ኢትዮጵያ ልጆች ያለ ባንዲራቸው አይቆሙ አይቆሙ። ይሄ ከኩባንያ አንጻር ነው። እንደው ምን የገጠማችሁ ምላሾቹ ምን ይመስላሉ? እንዲህ አንድ ራሳችን ጋር የሚፈጥረው ሁለት የእኛ ዜጋ ያልሆኑት ጋር የሚፈጥረው ና ሶስት ደግሞ በሰው ሀገር ማንነታቸውን አጥተው ኢትዮጵያዊነታቸውን አፋቸውን ሞልተው ሳይናገሩ ወይም ደግሞ በተለያየ ምክንያት ደብቀው የኖሩ ብዙ ሰዎች አሉ፣ የእኛ ዜጋ ትውልድ የሆኑ ተወላጆች የሆኑ ማለት ነው። ለነዚህ የተለያየ ስሜት ነው የምናስተናግደው። ለእኛ በጣም ስሜታዊ ሆኖ ው ሲባል የማይችለውን ነገር ሞክሮ እስከተቀጨ ሰው ድረስ እንትን ገጠመኛለን። የውጭ ዜጎቹ ማናት ይቺ ኢትዮጵያ ይልሻል። ከዛን በቃ ወረራው ፈርሙልን፣ ስለ ኢትዮጵያ ማወቅ እንፈልጋለን፣ ሊንኮች አሏቸው ወይ ላኩልን፣ ስለ ኢትዮጵያ ምናምን የሚልሽ የሚል በቃ የትም ቦታ በጣም ብዙ ሺ ሰው ማለት ነው ይልሻል። የእኛ ደግሞ ሰው እዛ ሀገሩ ላይ ሰው ሀገር ላይ የሚኮራበት ያጣ የለም በማንነቱ። እሱ ደግሞ በቃ በጣም ስሜታ የሆነው ማልቀስ ስጦታ ምን ልበልሽ በቃ የሚያደርጉት እስኪያጦ ድረስ እንትን የማለት ነገር ደግሞ በእኛ ትውልድ ኢትዮጵያውያኖች እንደዚህ ነገሮች በቃ የትም ቦታ ብሄድንባቸው ሁሉ የለመድናቸው ናቸው ነገሮች ናቸው ማለት ነው። መነሻም ስትለይ ነበር ኢትዮጵያውያን በጣም ሀገራችን እንወዳለን፣ ባንዲራችን፣ ሰንደቅ አላማችን እንወዳለን ስትል ነበር። ግን በዛ በወደድ ነው ልክ አስተዋውቀናል ወይ ሀገራችንን፣ ሰንደቃችንን? አንተ ብዙ ቦታ ስለሄድክ በእኛ እላለሁኝ እኔ እኛ ሀላፊነታችን እየተወጣን ነው፣ ተወጥተናልም እየተወጣን ነው። በተለያዩ የሙያ መስኮችም ደግሞ ሰዎች በተለያየ አለም ላይ ይሰማራሉ። በዚ አጋጣሚ እንደው ለእነሱ ልትል የምትወደው ነገር ካለ ወይ ደግሞ ተጨማሪ መነሳት ያለበት የምትለው ነጥብ ካለ እናንሳና እንጨርስ እንግዲህ እንዳልኩሽ የኢትዮጵያ ሰርከስ ኢትዮጵያ ውስጥ ለኢንዱስትሪ የቀረበ ብዬ በእኔ መስፈርት ለኢትዮጵያ ውስጥ የኪነ ጥበብ ኢንዱስትሪ የቀረበ ዘርፉ ዘርፉ የቀረበ ዘርፍ ብዬ የምለው ኢትዮጵያ ሰርከስ ነው። ለምን ኦልሬዲ ኤክስፖርቱም ይደረጋል፣ ታለንቱ ገንዘብ ከረንሲ ያመጣል፣ ጆፕ ኦፖርቹኒቲ እየፈጠረ እነዚህ መገለጫዎች አሉ አይደለም የኢንዱስትሪ የነዛ ነገሮችን በብዙ አብዛኛውን ነገር የሚያሟላው እሱ ነው። ዜሮ ኢንቨስትመንት ብዙ ምንም ኢንቨስትመንት በሌለበት፣ ለዚህ ትኩረት አሁን ነው እየተሰጠ ያለው፣ እንደ መንግስትም አሁን ነው ሰርከስ ልክ ፒክ ታይሙ ወይም ጎልደን ታይሙ ነው የሚል እንነጋገራለን ከኛ ባለሙያዎች ጋር። ይሄ ወቅት ላይ ለሰርከስ ትልቁ ወርቃማ ታይማችን ነው ብለን እንላለን። እና አሁን ነው ትኩረት እያገኘ የመጣው። ኢትዮጵያ ውስጥም እንዳየሹ ትልቅ መድረኮች ላይ ሰንደቃችንን አገር ውስጥ ራሱ ከፍ እንድናደርግ እድሉ እየተሰጠን ነው፣ በመንግስት ማለት ነው። ለምን ኤክስፖር ዠር ያላቸው አመራሮች ናቸው ያሉት። እነሱ ይህን ዘርፍ አለም ላይ ያለውን ኢምፓክት ስለሚገነዘቡ አሁንም የትም ክቡር ጠቅላይ ሚኒስትራችን የሚገኙባቸው መድረኮች ላይ የተለያዩ መድረኮች ላይ ሰንደቃዋን ከፍ አድርገን እዚህ አገራችን ላይም እንትን እያለን ነው እና እንደውም ትንሽ ለእኛ አዲሱ ስሜትና አዲሱ ነገር ይሄ ነው። ውጭ ላይ የለመር ነው ስንሰራው የነበረናል አሁን ደግሞ በጣም ልዩ የሚያደርገው በተለይ በዚህ ወቅት ሰንደቃችንን አገራችን ላይ ከፍ እንድናደርግ መንግስት የፈጠረልን ፖሲቢሊቲ በጣም በዚህ አጋጣሚ በጣም አድርጌ ማመሰግነው ና በዚህ አጋጣሚ ላመሰግን እንፈልጋለን ይህን እያደረጉ ያሉ አመራሮቻችንን ማለት ነው። ና ሶ ለሌሎች ዘርፎች ይሄ ሰርከስ ጥበብ ሁለት አይነት ነገር አለው ብዬ አስባለሁ። አንደኛው ዘርፉን ወንዝ ማሻገር ውቅያኖስ ማሻገር ወንዝ ያለው ወንዝ እዚችው ሀገር ውስጥ ነው። ውቅያኖስ የማሻገር ስራ አብሮ መሰራት ያለበት ነገር አለ። ና ከኛ ብዙ ነገር እሱን ነገር ይወስዳሉ ብዬ አስባለሁ። እሱን ለማድረግ አለም አቀፍ ጥበቦች የደረሱበት ደረጃ ምንድን ነው? ባይዘዌይ ቻይና፣ ራሻ እነሱ ማለት ጥበቡን ከሰንደቅ ዓላማቸው ጋር እንደዚህ እኩል በኩል ነው ይዞት የሚሄዱት እኛ ማንም ሳይልን እኩል በኩል ከእነሱ ጋር እንግደረደራለን ሰንደቃችን እንይዘን ማለት ነው። ገብቶሻል? በደንብ ደግሞ መንግስት አቅዶት ምናምን ሲሰራ ደግሞ በጣም እንትን ይላል ማለት ነው። ምልልሽ ነው። እነሱ ከታች ከግራስ ሩት ጀምሮ እስከ አለም አቀፍ ደረጃ ድረስ ይህን አስተሳሰሩት የሚሄዱበት መንገድ አለ። ሌሎች የኪነ ጥበብ ዘርፎችም እኛ ጋር ያለው ነገርን ከታች ጀምሮ አለም አቀፍ ኢምፓክቱንና ይዞት የሚመጣውን ነገር ለሀገር የሚሰጠውን ኩራት ገጽታ ግንባታውን አሁን ትርክት ምናምን የሚባል ነገር አለ። ናሬሽን ናሬሽን፣ ዝም ብለሽ የሆነ ነገር ይዘሽ ስለቀረብሽ ብቻ አይደለም ናሬት ገብቶሻል። የሆነ ነገር መርጠሽ መናገር ያለብሽን መርጠሽ፣ እሷን ደግሞ በጣም ቀመመሽ የማቅረብም ነገር ስላለው እሷን ደግሞ ከሰንደቅ አላማችን ጋር ምናምን አድርገሽ የማቅረብ ጉዳይ ነው። እና እሱን ከማድረግ አንጻር በጣም ከትንሽ ከለመዱት ኮንፈርት ዞን ወጣ ብለው ማየት አለባቸው ብዬ አስባለሁ። እኛ ጋር ብዙ ኪነ ጥበብ ዘርፎች ላይ ትንሽ ኮንፈርት ና የለመዱት ነገር ላይ ብቻ ያችኑ የመስራት ነገር አለች እና ትንሽ እሷን ሰብሮ ወደ አዲስ ነገር መሄድ ይጠይቃል ብዬ አስባለሁ። ለሱ ደግሞ እኛ ጋር ያሉ ኤክስፒርያንሶች ዓለም አቀፍ ስኬቶች ከጽሁፍ ጀምሮ እስከ ትርኢት እስከ ማቅረብ ድረስ ባለው ላይ በጣም ዓለም አቀፍ ሰክሰስፉል የሆኑ ባለሙያዎች አሉ። በዚህ ዘርፍ ላይ ከነሱ ብዙ ነገር ማግኘት ይቻላል ብዬ አስባለሁ። አቶ ተክሉ እጅግ በጣም ነው ማመሰግነው። የኢትዮጵያ ብሔራዊ ሰርከስ ማህበር ፕሬዚዳንት እንግዲህ ብዙ ነገር አጫውተውናል። ስለ ሰርከሱ አሁን ያለበትንም ደረጃ በጥቂቱ ማየት ችለናል። ከዛ ባለፈ ደግሞ ሀገርን ወክሎ ሰንደቅን ይዞ አለም መድረክ ላይ መቆም ያለውን ስሜትና ሁኔታም አጫውተውናል። እጅግ በጣም ነው ማመሰግነው። መልካም ቀን እንዲሆንለት እመኛለሁ። እኔም እንጂ ጋርጌ አመሰግናለሁ። በዚህ ፕሮግራም ላይ ወይም ደግሞ በዚህ ይህን የመሰለ ማለት ከሰንደቅ በላይ ምንም ነገር የለምና እዚህ ፕሮግራም ላይ እኛም ያለን አስተዋጽኦ አይታቸው ማለት ለሰንደቃችን በዓለም ላይ ወታደር ያለንና እሱን አይታቸው ስለ ጋበዛችሁን እጅግ አድርጌ አመሰግናለሁ። የኢትዮጵያ ኢቢሲ ማለት ነው፣ በጣም አድርጌ አመሰግናለሁ። የተወደዳችሁ ተመልካቾቻችን ከአቶ ተክሉ ጋር የነበረን ቆይታ ይሄን ይመስላል። ይህም አለ ነው እያያችሁ ያላችሁት ከኢቲቪ መዝናኛ፣ ከኛ ጋር ስለሆናችሁ እናመሰግናለን። መልእክቶች አሉን፣ ከመልእክቶቹ በኋላ እንመለሳለን።